ኩሻውያንን፣ ሰናውያንን ህንቅል ህንቅሊተይ፣ በታሪክ ማህፀን ውስጥ ተኝቶ የነበረው የሀገር ጉዳይ፣ የህልውናችን ጥያቄ፣ የቀይ ባሕር የጣፈንታችን ጉዳይ ዛሬ በሩን አንኳኩቶ ሳይሆን በርግዶ ገብቷል። ከሰሜን ከአስመራው አምባገነናዊ ስርዓት የጦርነት ነጋሪት እየተጎሰመ ይገኛል። ለዘመናት የኖርንበትን የትግስት ካባ ገፎ የሐሰት ውንጀላን እንደ ሰይፍ መዞ ሻዕቢያ ኢትዮጵያ ላይ ለሁለተኛ ጊዜ ጦርነት ለመክፈት እየዛተ ይገኛል። አገራችን ኢትዮጵያ በረጅም ታሪኳ ውስጥ እጅግ ላስጨራሽ ፈተናዎችን በጀግንነት የተሻገረች ሉዓላዊነቷንና ክብሯን ለማስጠበቅ የልጆቿን ደምና ጥንት ገብራ የኖረች ታላቅ ሀገር መሆኗ ዓለም የሚያውቀው ሐቅ ነው። ዛሬም በሃያ አንደኛው ክፍለ ዘመን በታሪካችን ወሳኝ ምዕራፍ ላይ ቆመናል። ይህ ምዕራፍ ኢትዮጵያና ልጆቿ ከዓለም አቀፍ የውሃ አካል ጋር እንዳይገናኙ የሚፈልጉ በገዛ ወንዞቿ እንዳትጠቀም ሊያዟት የሚቃጣቸው ኃይሎች በአዲስ መልክ ተሰባስበው የውስጥ ችግሮቻችንን እንደ መልካም አጋጣሚ በመጠቀም ሀገራዊ ሕልውናችንን የሚፈታተኑበት፣ በሌላ በኩል ደግሞ እኛ ኢትዮጵያውያን ቁርጠኝነታችንን አድሰን የታሪክ አደራችንን ተቀብለን የሀገራችንን ዘላቂ ጥቅም የምናረጋግጥበት ወሳኝ ወቅት ነው። በዚህ ታሪካዊ ወቅት ላይ ቆመን ከአስመራው አምባገነናዊ ሥርዓት የተለመደውን የሐሰት ፕሮፓጋንዳ ድምጽ በትናንትና ዕለት ዳግም ሰምተናል። የኤርትራ መንግስት ትላንት ባወጣው መግለጫ ኢትዮጵያ ጦርነት ለመቀስቀስ የሐሰት ምክንያት እየፈጠረች ነው ሲል ይከሳል። ይሄ ውንጀላ ላስተዋለው ሰው ሻዕቢያ ለዓመታት ሲጠቀምበት የኖረው የተለመደ የማታለያ ስልት መሆኑ ግልጽ ነው። ባንቺ ከመጡለ ምሕረት አናውቅም፣ ጥቁር አንበሳ ከያዘ አይለቅም። እንደምናላችው ክቡራን ቤተሰቦቻችን ይህ ጂ ኤም ኤን ኢትዮጵያ ነው። እንኳን ደህና መጣችው። በወቅታዊ ጉዳይ ላይ ያተኮረ ዳሰሳን ይዘን መጥተናል። የሻዕቢያን የሐሰት ውንጀላ መጋረጃ ገልጦ ከጀርባው ያለውን እውነተኛ ዓላማ ማጋለጥና ኢትዮጵያና ህዝቧን የማይታጠፍ እውነት ማሳየት የዛሬው ጂ ኤም ኤን ዳሰሳ ትኩረት ይሆናል። አብራችሁን ቆዩ። ባንቺ ከመጡ ምሕረት አናውቅም። ትቁራን በሳ ከያዛይለከም በከተማችን ተወዳጅና ነፋሻማ በሆነው መገኛችን 6500 ካሬ ሊያርፉ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ አራት መኝታ ድረስ በ8 ቅድመ ክፍያ ብቻ ማለትም ከ2150 ብር ቅድመ ክፍያ ጀምሮ ከፈለጉም 64 ባንክ ብድር አመቻሽተን እነሆ ብለናል። ለዲያስፖራዎች በደችል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30 ቅናሽም አድርገንልዎታል። አፓርትመንቶቻችን የቀረሽ የማይባልላቸው ማለትም ሊፍቶች አምስት የመዋኛ ገንዳ፣ በቂ የመኪና ማቆሚያ፣ ቴራስ። ለበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ። ዲኤምሲ ሪልስቴት። የአስመራው ስርዓት ትላንት ያወጣው መግለጫ ኢትዮጵያ ጦርነት ለመቀስቀስ የሐሰት ምክንያት እየፈጠረች ነው ሲል ይከሳል። ይህ ጊዜው ያለፈበት የፖለቲካ ተውኔት ስለ መሆኑ፣ የተውኔቱ ዋና ተዋናይ ደግሞ ለዘመናት የኢትዮጵያን ሰላም ሲያውክ የኖረው የራሱን ኃጢአት በሌሎች ላይ የመለወሱስ የተጠናወተው የአስመራው አገዛዝ ስለመሆኑ ለመረዳት ብዙም የሚከብድ አይሆንም። ሻቢያ በዚህ መግለጫው ኢትዮጵያ እሱ መራው አለው የሚለውን ሀገር ሉዓላዊነት ለመድፈር አስባለች ሲል ክስ አሰምቷል። ለመሆኑ ሻቢያ ስለ ሉዓላዊነት፣ ስለ ግዛት አንድነትና ነጻነት ለማውራት ሞራል አለው ወይ? የኢትዮጵያ ሉዓላዊነት ደጋግሞ የደፈረውስ ማን ነው? የሱ ያልሆነውን ሰፊ የሰው ሀገር ሉዓላዊ መሬት በኃይል ወሮ አልወጣም እያለ ያለውስ ይሄው አምባገነናዊ ሥርዓት አይደለም ወይ? በትግራይ በነበረው ጦርነት ድንበር ጥሶ የገባው የንጹሐን እንደሚያፈሰሰውና ንብረት ያወደመው የአስመራው ጦር አይደለምን? ከዚያስ በኋላ አለመረጋጋቶች እንዳይሰክኑ ወንድምን በወንድሙ ላይ በማነሳሳት የሀገራችንን ሰላም የነሳው ይሄው ሥርዓት አይደለምን? በሺዎች የሚቆጠሩ ፕሮፓጋንዲስቶችን አሰልጥኖ በማህበራዊ ሚዲያ ላይ የሐሰት መረጃ በመርጨት ኢትዮጵያ ፈርሳለች የሚል የስነልቦና ጦርነት የከፈተው ማን ነው? የኢትዮጵያን የብሔር ብሔረሰብ አንድነት በማንቋሸሽ ህዝቦቿን ለመከፋፈል በይፋ የዛተውስ የዚሁ ሥርዓት መሪ አይደለምን? ሻዕቢያ በአማራና በኦሮሚያ ክልሎች የቀጠሉ ግጭቶችን በማራገብ የጦር መሳሪያ በማስታጠቅና የሐሰት ፕሮፓጋንዳ በመንዛት ወንድምን ከወንድሙ ጋር ለማጋጨትና ሀገራችን በፍጹም ሰላም እንዳታገኝ ሌት ተቀን ሲሰራ ቆይቷል። እስከ 12 የሚደርሱ የትግራይ ክልል የዞን ወረዳዎችን በኃይል ወደ ራሱ አካልነት የጠቀለለው ሻዕቢያ ስለመሆኑ ዓለም አቀፉ ማህበረሰብ በሚገባ ያውቃል። ይህ ድርጊት የኢትዮጵያን ሉዓላዊነት መጣስ ካልሆነ ሉዓላዊነት በራሱ ምንድን ነው? በሺዎች የሚቆጠሩ የኤርትራ መንግሥት ፕሮፓጋንዲስቶች ማህበራዊ ሚዲያዎችን በመጠቀም ኢትዮጵያ የምትባል ሀገር ፈርሳለች፣ መንግሥት አልባ ሆናለች የሚል የሐሰት ትርክት ሲነዙ ቆይተዋል። ዓላማቸው ግልጽ ነው፣ የኢትዮጵያን ህዝብ ሞራል መስበርና በሀገሩ ላይ ያለውን እምነት ማሳጣት። በቅርቡ በአስመራ ስቴዲየም ለተሰባሰበው ህዝባቸው ንግግር ያደረጉት አቶ ኢሳያስ በኢትዮጵያ የብሔር ማንነት ላይ በቀጥታ የሰነዘሩት ጥቃት የአስመራን እውነተኛ ፍላጎት ፍንትው አርጎ ያሳያል። የኢትዮጵያን ህዝቦች በብሔር ከፋፍሎ ለማጋጨት መሞከር ከማንኛውም ወታደራዊ ወረራ የከፋ የሉዓላዊነት ጥሰት ነው። ይህም የሚያሳየው የአስመራው አምባገነን ስርዓት ችግር የኢትዮጵያ መንግስት ፖሊሲ ሳይሆን የኢትዮጵያ ህዝብ አንድነትና የሀገሪቱ ህልውና መሆኑን ነው። የትላንቱ መግለጫ የኢትዮጵያ የቀይ ባህር መዳረሻ ጥያቄን ጦርነት ቀስቃሽና የጎረቤትን መሬት የመቀማት ፍላጎት አድርጎ ለማሳየት ይሞክራል። ይህ የኢትዮጵያን ህዝብ የልብ ትርታና የሀገሪቱን የህልውና ጥያቄ ሆን ብሎ ማጣመም መሆኑ ግልጽ ነው። ሻዕቢያ ብልጽግና የሚባለው ስርዓት ኖረም ሄደም የአሰብ ጥያቄ ከኢትዮጵያ ህዝብ ልብ ውስጥ ሊወጣ እንደማይችል በሚገባ ያውቃል። ብልጽግና ያደረገውም አላደረገውም የኢትዮጵያ ህዝብ የተቀማውን የባህር በሩን በማንኛውም መንገድ እንደሚያስመልስ ሊጠፋው አይችልም። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት በአፍሪካ ፈጣን የኢኮኖሚ እድገት ከሚያሳዩ ሀገራት አንዷ ናት። እንዲህ አይነት ግዙፍ ሀገርና ህዝብ የወደ ባልባ ሆኖ መቀጠል አይችልም አይገባውምም። ይህ የቅንጦት ጥያቄ ሳይሆን መሰረታዊ የኢኮኖሚ ህልውና ጥያቄ ነው። ንግዳችን፣ ወጪና ገቢ ምርቶቻችን፣ በአጠቃላይ የኢኮኖሚ ዕጣ በአንድ ወይም በሁለት የጎረቤት ሀገራት ወደቦች ላይ ጥገኛ መሆኑ ለሀገራዊ ደህንነታችን ትልቅ ስጋት ነው። የቱንም ያህል በብልጽግና መሩ አስተዳደር ላይ ተቃውሞ ቢኖረን የኢትዮጵያ መንግስት ይህንን ጥያቄ በይፋ ማንሳቱ ጦርነት ፈላጊነቱን ሳይሆን ለህዝቡ ዘላቂ ልማትና ብልጽግና ያለውን ቁርጠኝነት እንደሚያሳይ መመስከር አይከብድም። የኢትዮጵያ ህዝብ የአሰብ ወደብ ባለቤትነት ጉዳይን ሲያነሳ ከታሪክ ከማንነትና ከትውልድ አደራ ጋር የተያያዘ ጥያቄ ነው። ይህንን ጥያቄ ማንሳት በራሱ መብት ነው። ኢትዮጵያውያን መብታቸውን ሲጠይቁ የአስመራው አምባገነን በጦርነት ዛቻ መልስ መስጠቱ የማን ወገን ጦርነት ፈላጊ እንደሆነ በግልጽ ያሳያል። ኢትዮጵያ የቀይ ባህር ጥያቄ የማንንም ሉዓላዊ መሬት በኃይል የመቀማት ፍላጎት ሳይሆን የራሷን ታሪካዊ መብትና የሕዝቧን የሕልውና ጥያቄ በሰለጠነ መንገድ የመመለስ ጥረት ነው። የጊዜ ጉዳይ እንጂ አሰብ ወደ ኢትዮጵያ መመለሱ አይቀሬ ጉዳይ መሆኑን ደግመን ደጋግመን አስረግጠን ለማሳወቅ እንወዳለን። ከላይ የዘረዘርናቸው የሻዕቢያ ኢትዮጵያን የማተራመስ ድርጊቶች የኢትዮጵያን ሉዓላዊነት መንካት ካልሆኑ የሉዓላዊነት ትርጉሙ ምንድነው ስንል በድጋሚ ጥያቄ እናንሳ። እርግጥ ነው መንግስት፣ ለሚመለከታቸው የዓለም መንግስታት ላከ የተባለው ደብዳቤ ትችት ካስተናገደ ሊተች የሚገባው ለምን እስካሁን ዘገየ በሚል ይሆናል። ኢትዮጵያ ያደረገችው ነገር ቢኖር ይህንን የሻዕቢያን እውነተኛ ገጽታና ድብቅ አጀንዳ ለዓለም ማኅበረሰብ በዲፕሎማሲያዊ መንገድ ማጋለጥ ብቻ ነው። እውነታውን መናገር ጦርነትን መቀስቀስ ከሆነ ዝምታችን የሀገርን ህልውና አሳልፎ መስጠት ይሆናል። ወደ ዋናው የውዝግብ መንስኤ ስንመጣ፣ የአስመራው ስርዓት የኢትዮጵያን የቀይ ባህር መዳረሻ ጥያቄ እንደ ጦርነት ቅስቀሳ ማቅረቡ የችግሩን ምንጭ በሚገባ ለመረዳቱን ወይም ደግሞ ሆን ብሎ ማጣመሙን ያሳያል። ከዚህ ቀደም እንዳነሳ ነው የኢትዮጵያ የቀይ ባህር ጥያቄ የማንንም መሬት የመቀማት የዘረፋ ፍላጎት አይደለም። ይህ ጥያቄ ከ130 ሚሊዮን በላይ ለሆነ ህዝብ የኢኮኖሚ ኦክስጅን ጥያቄ ነው። አንድ ግዙፍ አካል ባለው ትንሽ ቀዳዳ ብቻ እንዲተነፍስ እንደመፍረድ ነው። የኢትዮጵያ ኢኮኖሚ፣ የህዝቧ የዕለት ጉርስ፣ የወደፊት መጻኢ ተስፋዋ በሌላ ሀገር የወደብ ፖለቲካ ፍላጎት ላይ ታግቶ ሊቆይ አይችልም። የኢትዮጵያ ጥያቄ የጎረቤቶቼን ወደብ ልቀማ ሳይሆን ለራሴ የሚመጥን የራሴ የሆነ የልጆቼን የወደፊት ዕጣ ፈንታ የማረጋግጥበት በር ይኑረኝ የሚል ፍትሐዊና ህጋዊ ጥያቄ ነው። የአሰብ ጉዳይ ሲነሳ የታሪክ የማንነትና የፍትህ ጉዳይ ነው። የኢትዮጵያ ሕዝብ በታሪክ አጋጣሚ ያጣውን መብቱንና ከዓለም መገናኛ በሩን መልሶ ለማግኘት መጠየቁ ሉዓላዊ መብቱ ነው። ኢሳይያስ እንዳሻው የሚዘውረው ቡድን ግን እዚህ ፍትሐዊ ጥያቄ የሚሰጠው መልስ የጦርነት ዛቻ ነው። ይህ የሚያሳየው ስርዓቱ በሰላማዊ ውይይት በጋራ ልማትና በጋራ ብልጽግና የማያምን ይልቁንም ኢትዮጵያን በድክመትና በጥገኝነት አዙሪት ውስጥ ማቆየትን ብቸኛ የመኖሪያ የመተዳደሪያ ስልቱ አርጎ መያዙን ነው። ኢትዮጵያ የምትጠይቀው ሰላምን መሰረት ያደረገ በጋራ ተጠቃሚነት ላይ የተመሰረተ የኢኮኖሚና የሕዝብ ለሕዝብ ግንኙነትን የሚያጠናክር መፍትሄ ነው። የአስመራ ስርዓት ግን ይህንን የሰለጠነ ጥያቄ በጠመንጃ ፈሙዝ ለማፈን ይሞክራል። ስለዚህ ጦርነት ፈላጊው ማን እንደሆነ ዓለም ሊፈርድ ይችላል። ታማኝ ከሆኑ አካላት የተገኙ መረጃዎች እንዳሳዩት ሻዕቢያ በኢትዮጵያ ላይ ጥቃት ለመሰንዘር በዝግጅት ላይ ይገኛል። የትላንቱ መግለጫም የዚሁ ዝግጅት አካል ማለትም ለሚከፍተው ጦርነት ዓለም አቀፍ ሽፋንና የይስሙላ ምክንያት የማበጀት ሙከራ ነው። በመጀመሪያ የኢትዮጵያን የውስጥ ግጭቶች በማባባስ አገሪቱን አዳከምኩ የሚል ድምዳሜን ያዘ። በመቀጠል በማኅበራዊ ሚዲያ የሐሰት ፕሮፓጋንዳ በመንዛት የሕዝቡን ሞራል ለመስበር ሞከረ። ከዚያም የሻቢያው አለቃ አደባባይ ወጥቶ የኢትዮጵያን ሕዝቦች አንድነት ለመከፋፈል ሞከረ። አሁን ደግሞ ኢትዮጵያ ልትወረን ነው የሚል የሐሰት ጩኸት እያሰማ ነው። እነዚህ ሁሉ ተያያዥ እርምጃዎች የሚያመሩት ወደ አንድ መደምደሚያ ነው። እሱም የአስመራው አገዛዝ ኢትዮጵያ ከውስጥ ችግሮቿ ተላቃ አንድነቷን አጠናክራ የቀይ ባህር የህልውና ጥያቄዋን በቁርጠኝነት ማንሳት መጀመሯን እንደ ትልቅ አደጋ ቆጥሮታል። ስለዚህ ይህ የኢትዮጵያ ትንሣኤ እውን ከመሆኑ በፊት ለማጨለም የመከላከል እርምጃ በሚል ሽፋን የወረራ ጦርነት ለመክፈት እያሴረ ነው። ዓላማው ግልጽ ነው። ኢትዮጵያ ለዘላለም ወደ ባልባ ሀገር ሆና እንድትቀር፣ ኢኮኖሚዋ እንዲቀጭጭ፣ ህዝቧ እንዲከፋፈልና በመጨረሻም እነሱ ሲመኙት የነበረው የፈረሰች ሀገር እንድትሆንላቸው ማድረግ ነው። ክቡራትና ክቡራን ጠላት በሩን እያንኳኳ ነው። የጦርነት ነጋሪቱን እየጎሰመ፣ የማታላያ መረቡን እየዘረጋ ነው። እዚህ ወሳኝ ሰዓት ላይ ቆመን ምርጫችን አንድና አንድ ብቻ ነው። እሱም አንድነት ታሪክ እንደሚያስተምረን ኢትዮጵያ በልጆቿ አንድነት የጸናች፣ በልጆቿ መከፋፈል ደግሞ ዋጋ የከፈለች ሀገር ናት። ዛሬ ሻዕቢያና የውጭ ጌቶቹ የሚፈሩት የጦር መሳሪያችንን ብዛት ሳይሆን የእኛን አንድነት ነው። ስለዚህ ንቃ ኢትዮጵያዊ! ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለ የዚች ታላቅ አገር ልጅ የሆንኩ ሁሉ ንቃ! የፖለቲካ፣ የብሔር፣ የሃይማኖት ልዩነቶቻችንን ለጊዜው ከሀገር ጉዳይ በታች እናርግ። የጋራ ጠላታችንን በአንድ አይን እንመልከት። የቀይ ባህር ጥያቄ የአንድ መንግሥት ወይም የአንድ ፓርቲ አጀንዳ አይደለም፣ ሊሆንም አይችልም። ይሄ የሁላችንም የወደቁት አባቶቻችንና እናቶቻችን እንዲሁም ገና ያልተወለዱ ልጆቻችን የጋራ አደራ ነው። ይህ የኛ ትውልድ ታሪካዊ ተልዕኮ ነው። ሻቢያ የ130 ሚሊዮን ህዝብን የህልውና ጥያቄና የሺ ዘመናት ታሪክ ያላትን ሀገር ጉዞ ሊያስቆም አይችልም። የኢትዮጵያ ወደ ቀይ ባህር መመለስ የይሆናል ሳይሆን የመቼ ጉዳይ ነው። ያ መቼ ደግሞ የሚወሰነው በእኛ አንድነትና ቁርጠኝነት ነው። ስለዚህ ዛሬ በአንድ ልብ እንቁም ለሀገራችን ሉዓላዊነት፣ ለህዝባችን ዘላቂ ጥቅምና ለማይቀረው የኢትዮጵያ ትንሣኤ በጋራ ድምፃችንን እናሰማ። የሻዕቢያ አማተር ፕሮፓጋንዲስቶች የሚነዙትን የሐሰት ፕሮፓጋንዳ በመንቃትና እውነታውን በማወቅ ልንመክተው ይገባል። በመካከላችን ልዩነት ለመፍጠር የሚደረገውን ጥረት ሁሉ በአንድነት በመቆም ልናከሽፈው ይገባል። የቀይ ባህር ጥያቄ የህልውናችን ማሳያ ነው። የአንድ መቶ 30 ሚሊዮን ህዝብ ጣፈንታ በአንድ አምባገነን ስርዓት ፍላጎት ሊገታ አይችልም፣ አይገባውም። የአስመራ ስርዓት የኢትዮጵያን ጉዞ የማስቆም መብትም ችሎታም እድልም አቅምም የለውም። የእኛ ትውልድ ይህንን የታሪክ ጠባሳ የማከምና የኢትዮጵያን ዘላቂ ጥቅም የማስጠበቅ ታላቅ ኃላፊነት ተጥሎበታል። ስለዚህ በሀገር ጉዳይ ላይ ልዩነቶቻችንን ወደ ጎን ትተን በአንድ ልብና በአንድ ድምፅ ለኢትዮጵያ ዘብ እንቁም። እውነት ከእኛ ጋር ናት፣ ታሪክም ከእኛ ጋር ነው። በጋራ ስንቆም የማንሻገረው ፈተና የማናሳካውም ሀገራዊ ግብ አይኖርም። የጥቁር ሕዝብ ኩራት የሆነውን ሰንደቅ በቀይ ባሕር ዳርቻዎች ላይ ዳግም እናቆማለን። ፎር ኢትዮጵያ፣ ፎር አዋ ፒፖል፣ ፎር አዋ ፊውቸር። ጠላት ይሸበራል። ታሪክሽ ሲወሳ ልባችን ይኮራል ከብራ የኖረች በልጆቷ